አባቶቻችሁ ከተቀበላችሁት ከተረከባችሁት ከንቱ ኑሮ ይላል። ከንቱ ኑሮ ለካ ወደ ልጅ ይተላለፋል። ከንቱ ላይፍ ስታይል ብዙ ወላጆች እኔ ጋር ይመጣሉ። ባክን ልጄ ልጄ ምናም ብሎ ወይ እናቱ አባት ይመጡ በተለይ እናቶች በቃ እንደዚህ ምናምን ይላሉ። ልጄን ያዝልኝ ፕሮፌት እንደዚህ አድርገው ምናምን ይላሉ። እሺ አብራችሁኑ አንዱ ለሶስት አራት ጊዜ ፕሮግራም ተከታትላቸው አብራችሁኑ፣ ላል አይ እሱ ይምጣ አየ አለመምጣትን ልጄ የለመደው ከራስ ነው። አለማምለክ፣ ቤተ ክርስቲያን አለመምጣት፣ ለእግዚአብሔር ቃል ግዴለሽ መሆን፣ አለመጸለይ፣ ኮሚትድ አለመሆን። በእግዚአብሔር ነገር ቀልድ የለም። ስትበላ ለምንድን ነው የማጸለየው? ከልጅ ጋር ስትበላ እኮ ነው እንጀራ ለመጉረስ አንገትን ጎንበስ አርገ። ከልጅ ጋር ጸልይ ዛሬ እያልክ አስለምደው እንጂ አሜን ናችሁ ወላጆች? ያ አለበለዚያስ፣ ይኸውልህ ከአንተ የባሰ በአዲሱ ቨርዥን ነው እሱ የሚገለጠው፣ በዚህ ዘመን ቨርዥን እውነት ለምን ልጆች ነው ኮሚት የማይሆኑ ብትሉ ልጅን በሚሄድበት መንገድ ምራው ነው። እስኪ ምራው በል። መምራት ማለት ከፊት ይሄድ ማለት ነው።